ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናውቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላም የፈለግ ነው። እኛ አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር። ለእኛ ምላሽ መስጠት በጊዜው በጣም ቀላል ነው፣ ምክንያቱም ልጆች ስለሆኑ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 እና ሳውዲ አይደለንም ያለ ነው። ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት ምናምን በምናምን ምንም ይመጣ ነገር የለም። ምንም ደን ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው ምንም እንትላት በሉ። የትም አንወጣም የትም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 እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከውስጣዝ አቡ ሃይደር ጀምሮ እያንዳንዳቸው ውስጣዞች እኛ ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ መስረቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በሀያ የሚሆኑትን እነሱ ፍርድ እንዲገቡ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 ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የወሃቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ። ከብዙዎቹ ጋርም አውርቻለሁኝ ፌስ ቱ ፌስ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 ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነጎዳ ሊሆን ይችላል። ታዩዋቸዋላችሁ መምህራን እስልምና ላይ መስራት ይጀምራሉ። ነገ ተነጎዳ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጵላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች፣ በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽ ተሰባስበው አየናቸው።